ፓስተር በጋሻው ደሳለኝ የኦርቶዶክስ ሃይማኖት ተከታዮችን ያስቆጣ ንግግር ማድረጉ ተሰማም ፓስተሩ በምስራቅ አርሲ ዞን በአሰቃቂ ሁኔታ በታረዱት ክርስቲያኖች ላይ ተዘባብቷል መባሉ ነው የተነገረው። በኤርትራና በኢትዮጵያ መካከል ያለው ጦርነት ጉሰማ የባሰበት መምጣቱ ተነገረ። በዚህም የኤርትራ መንግስት ወታደሮቹን ከማጠናከር ወደ ድንበር እስከ ማስጠጋት መድረሱ ትልቅ ማሳያ ነው መባሉ ነው የተሰማው። አቶ ጌታቸው ረዳ የደመቀ ዘውዱ አስተዳደር ፈርሷል ማለታቸውን ተከትሎ የተሳሳተ ንግግር በሚል ከዞኑ አስተዳደር ምላሽ መሰጠቱ ተሰማ። የፈረሰ አስተዳደር የለም የሚል ምላሽ እንደተሰጠው ነው የተነገረው። ሰራተኞቹ ላይ ድብደባ በመፈጸምና ግቢ ውስጥ በማሰር ውንጀላ ያቀረበበት ሱፐር ደብልቲ ጀነራል ትሬዲንግ የማስተባበያ ምላሽ መስጠቱ ተነገረ። ድርጅቱ ፍኖተ ጽድቅ በሚል በርካታ አወዛጋቢና ህዝበ ክርስቲያኑን ያስቆጡ ተግባራት መፈጸማቸውም እየተነገረ ይገኛል። ሰላም ጤና ይስጥልን። የፈጠነ ሚዲያ ተከታታዮች፣ የፈጠነ ሚዲያ መረጃዎች ከሰዓት ጀምሮ ወደ እናንተ ይደርሳሉ። አብራችሁ ቆይታ እንድታደርጉ በአክብሮት እንጋብዛለን። ኦርቶዶክሳውያን ዛሬ ላይ የሚሞቱት ትላንት አባቶቻቸው በሰሩት በደል ግፍ ነው ሲል ፓስተር በጋሻው ደሳ ላይ ተናገረ። የኦርቶዶክሳውያን መታረድ ምንም ያልመሰለው በጋሻው ሞታቸው የረሃብ እስከሚመስል ድረስ ያልተገባ ንግግር አድርጓል ነው የተባለው። ኦርቶዶክሳዊ ቄስ የሚታረደው ቀድሞ በሰሩት ግፍና መከራ ነው ሲል የስላቅ ንግግር በራሱ ቤተ እምነት ውስጥ አድርጓል ተብሏል። ቤተ መቅደሱ የተለኮሰው በሳት አንተ ምን አርገ ነው ወይ አንተ ወይ አባቶች ድሮ ምን አርገው ነው ሁሌ የተበዳይ አርጎ ራስን ማቅረብ ልክ አይደለም። ይህም ለቤተ ክርስቲያንና አማኞቿ ያለውን ጥልቅ ጥላቻ የሚያሳይም ከመሆኑ በላይ ንግግሩ ሰብአዊነትም የራቀው ነው ሲሉ በርካታ ኦርቶዶክሳዊያን ቁጣቸውን እየገለጹ ይገኛሉ። የሻሸመኔ ክርስቲያኖች የተቃጠሉት የኔሲዲ ስለተቃጠለ ነው። ካሴቴ ቅዱስ ሚካኤል ቤተ ክርስቲያን ተቃጠለ። ዘመን ጠበቀ፣ እግዚአብሔር ጊዜ ጠበቀና ሻሸመኔን ለኮሳት። አሁን ያሁሉ ተረስቶ ኦርቶዶክሳውያን ተጠቃን እያሉ ይጮሃሉ በማለት አትጩሁ፣ መገደላችሁ ልክ ነው፣ የእጃችሁን አግኝታችኋል የሚል አንድምታ ያለው የጭካኔ ንግግር በኦርቶዶክሳውያን ላይ መሰንዘሩን ለመረዳት ተችሏል። ለመጀመሪያ ጊዜ ካሴቱ የተቃጠለው ሻሸመኔ ቅዱስ ሚካኤል ቤተ ክርስቲያን ነበር። ታስታውሱ ሰው ዘመን ጠበቀ፣ እግዚአብሔር ጊዜ ጠበቀ፣ ሻሸመኔ ለኮሳት ይህ ደግሞ ከአንድ የዘር ጭፍጨፋ የማይተናነስ አጸያፊ ተግባር ነውና፣ በህግ ሊጠየቅ ይገባል ሲሉ በርካታ ኦርቶዶክሳውያን እየጠየቁ ይገኛሉ። የኦርቶዶክሶች ሞት፣ እንግልት፣ መከራና ስቃይ ልክነቱንና ተገቢነቱን ይሰብካል። እነሱም ቁጭ ብለው ከፈሰሰው ንጹሐን ደም ስላቅን ተካፈሉ ሲል ነበር። የምስራቅ አርሲውን አሰቃቂ የኦርቶዶክሳውያን መታረድ ፓስተር በጋሻው ደሳለኝ ኦርቶዶክስ በነበረበት ወቅትና ቤተ ክርስቲያንን ሲክድ ደረሰብኝ ያለውን እንግልት ከኦርቶዶክሳውያን መታረድ ጋር ሲያነጻጽር የተደመጠው። እንዲህ አይነት የድፍረትና የጭካኔ ንግግሮች በቸልታ ሊታለፉ አይገባም የሚለው መረጃውም ፓስተር በጋሻው ደሳሌ የኦርቶዶክስ ቤተ ክርስቲያንን ለማዳከምና ለማጥፋት ለሚሰሩ አንዳንድ አካላት ትልቅ ማሳያ መሆኑን አመላክቷል። ኤርትራ የኢትዮጵያን የባህር በር ፍላጎት ለመግታት የመከላከያ ኃይሏን በማጠናከርና ቀጠናዊ ተጽዕኖዎችን በመፍጠር ላይ መሆኗን የአገሪቱ ማስታወቂያ ሚኒስትር ለኤርትራ ሕዝብ በትግርኛ ባሰራጨው ጽሁፍ አስታውቋል። ተጽዕኖ ፈጣሪ አገራትና ዓለም አቀፍ ድርጅቶች የኢትዮጵያን አካሄድ እንዲያወግዙና የኢትዮጵያ ቀጠናዊ ግጭት ከመቀስቀስ እንድትቆጠብ ግፊት እንዲያደርጉ የጠየቀው ሚኒስተሩም ኤርትራ ከቀይ ባህር አዋሳኝ አገራት ጋር የሁለትዮሽ ትብብሯን ለማጠናከር ጥረት እያደረገች መሆኗን ገልጧል። ሚኒስተሩ ኤርትራ ለኢትዮጵያ የባህር በር አልባነት ተጠያቂ እንዳልሆነች ሁሉ የኢትዮጵያ የባህር በር ህልም እውን የማድረግ ግዴታም የለባትም ብሏል። የኢትዮጵያ መንግስት ኢትዮጵያ የጂኦፖለቲካል በደል እንደተፈጸመባትና የችግሮቿ ምንጭ የባህር በር አልባነት እንደሆነ በመስበክ ህዝቡ በቁጭት እንዲነሳሳ በመቀስቀስ ላይ ነው በማለት ሚኒስተሩ ወቅሷል። ይህ በእንዲህ እንዳለ ኤርትራ በምጽዋ ጦር መሳሪያ እያስገባች መሆኑ ተገልጿል። ሁለት የጭነት ማጓጓዣ አውሮፕላኖች ወደ ኤርትራ ምጽዋ አየር ማረፊያ ከህዳር 1 2025 ጀምሮ መመላለሳቸውን የሳተላይት ምስሎች ያሳያሉ። ሁለቱም የእቃ ማጓጓዣ አውሮፕላኖች ኢሳያስ አፈወርቂ ወደ ግብጽ ካቀኑበት ቀን ጀምሮ ለሁለት ቀን ያህል ከአየር ማረፊያው ጠፍተው የነበረ ሲሆን ፕሬዚደንት ኢሳያስ ወደ ሀገራቸው ሲመለሱ ምናልባት የጦር መሳሪያ ጭነው እንደተመለሱ ተገምቷል። በኮሎኔል ደመቀ የሚመራው አስተዳደር ፈርሷል። ኮሎኔል ደመቀ ዘውዴን ጨምሮ እንኳን ደህና መጡ ያሉት አመራሮች የአማርኛ ተናጋሪዎች ሳይሆኑም ትግርኛ ተናጋሪዎች ናቸው ሲሉ አቶ ጌታቸው ረዳ ተናገሩ። አቶ ጌታቸው ረዳ በሁመራ ቆይታቸው ላይ ቃለ ምልልስ አድርገዋል። በቃለ ምልልሱ ላይ በኮሎኔል ደመቀ የሚመራው አስተዳደር እንዲፈርስ መወሰኑን ተናግረዋል። በተጨማሪም በአሁኑ ጊዜ ወልቃይትን የሚያስተዳድሩት አመራሮች የአማርኛ ተናጋሪዎች ሳይሆኑ የትግርኛ ተናጋሪዎች ናቸው ማለታቸው ነው የተሰማሙ። ጌታቸው ረዳ ንግግርን ተከትሎ የዞኑ አስተዳዳሪ አቶ አሸተ ደምለው አቶ ጌታቸው ረዳ ተሳስተዋል፣ የፈረሰ አስተዳደር የለም፣ የፈረሰው ህወሓት ነው ሲሉ መናገራቸውን መረጃዎች ጠቁመዋል። ሱፐር ደብልቲ ጀነራል ትሬዲንግ ወይም ፍኖተ ጽድቅ በመባል የሚታወቀው ማህበር ዛሬም ሰራተኞችን ያሰቃያል መባሉን ተከትሎ በርካታ አወዛጋቢ መረጃዎች እየወጡ መሆኑ ተገለጸም። ድርጅቱ ሰራተኞችን ከማሰቃየት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያንን ለመክፈል እስከ መሞከር ደርሷል በሚል ክስ እየቀረበበት እንደሚገኝ መረጃዎች ጠቁመዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያንን ዜማ ለማበላሸት ያለመም የባህል ሙዚቃ የመሰለ ፍኖተ ጽድቅ የሚባል አቋቁሞ የሌላ ቤተ እምነት ዘማሪያንን ጭምር በመጠቀም የሰራው መዝሙር ብዙ አወዛግቧል፣ በጩኸት ከኦፊሻል የዩቱዩብ ገጹ እንዲነሳ እስከ ማድረግ መደረሱን የቅርብ ጊዜ መረጃዎች ያመላክታሉ። አቶ ጸጋዬ ገንዘቡን ተጠቅሞ ሊቃነ ጳጳሳትና ታዋቂ ዘማሪያንን እስከ መጠቀም ድፍረት ያለው ግለሰብ መሆኑን ነው የሚነገርለት። ቅዱስ ፓትርያርኩን ሳይቀር ለሚያዘጋጁ የነዳያን ምገባ በእንግድነት የመጋበዝ አቅም ያለውና ጸረ ሰውና ጸረ ቤተ ክርስቲያን የሚሉ ትችቶችም ይቀርቡበታል ይህ ሰው የሚጋብዛቸው ሊቃነ ጳጳሳት በስቅለት ቀን ነጭ ለብሰው እልል ሲሉ የሚውሉ ናቸው ዋና አላማቸው ስርዓተ ቤተ ክርስቲያንን መጣስና ምእመኑን ማሳሳት በመሆኑ ያለማቋረጥ ስራዬ ብሎ የማደናገሪያ ስራዎች ሲሰራ ይታወቃል በሚልም ተችዎች ስሙን ያነሱታል ይህ ሰው ሰሞኑን በፋብሪካው የሚሰሩ ሰራተኞችን እንደሚያንገላታና መከራ እንደሚያጸናባቸው የምርመራ ዘገባ ወጥቶበት መነጋገሪያ ሆኖ ሰንብቷል አስገብቷል። የሱፐር ደብል ቲ ጀነራል ትሬዲንግ ባለቤት አቶ ጸጋዬ ትልልቅ ዘማሪያንን እየጋበዘም የሚያዘምርላቸው ሰራተኞች ኑሯቸው ግን ሲወል ነው ሲል ነበር መረጃ የሚያመላክተው። ሰዓት አሳለፋችሁ፣ ማስቲካኘካችሁ፣ ደክሟችሁ፣ ቁጭ አላችሁ በሚል ሰራተኞችን የሚደበድብበት ክፍል እንዳለውም ነው የተነገረው። መቅረትና ማስፈቀድ ቅጣቱ ከባድ ነው። ሁለት ቀን ከስራ የቀረ ሰው ይባረራል። ልምድ ያለው ሰራተኛ መልቀቂያ ካቀረበ ይደበደባል። ድብደባው በአንድ የስልክ ጥሪ በሚመጡ አንዳንድ የጸጥታ አካላት የሚከወንም ነው ተብሏል። በዊልቸር የተቀመጠውና ጸጋዬ አስደበደበው የተባለው ወጣት ማጋለጡን ተከትሎ ጸጋዬ ጋዜጠኞችን ሰብስቦ አስገድዶ እንዲያስተባብል አድርጎታል የሚሉ መረጃዎችም እየወጡ ይገኛሉ። ተደብዳቢ ወጣት ገንዘብ ጠፍቶብኝ ፖሊስ ጣቢያ ተወስጅን ራሴን ከግድግዳ ጋር አጋጭቼ ነው በዌልቸር እስከምቀመጥ ድረስ በራሴ ላይ ጉዳት ያደረስኩኝ በማለት አሳማኝ ያልሆነ የማስተባበያ ንግግር እንዲያደርግ የተደረገው ተብሏል። የተከበራችሁ የቻናላችን ተከታዮች፣ የዛሬው መረጃዎቻችን የተመለከታችኋቸውን ይመስሉ ነበረ። አብራችሁን ቆይታ ስላደረጋችሁ እናመሰግናለን። በያላችሁበት ጥሩ ጊዜ ተመኘን። ሰላም።